ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከተወዳጁ ብስራት የዩትብ ገጽ ወደ እናንተ የሚደርሱ የዕለቱን መረጃዎችን ልነግራችሁ ሚሊዮን ሙሴ ዚህ ስቲዲዮ ተገኝቻለሁ። መረጃዎቹን እንደሚከተለው ልንገራችሁ። አስቀድመን የአገር ውስጥ ጉዳዮችን ወደ እናንተ እናድርስ። ኢትዮጵያ የተቆረጡ አበቦችን ወደ ውጭ በመላክ ከዓለም አንደኛ ደረጃ ላይ ትገኛለች ተባለ። ኢትዮጵያ ዘጠነኛውን የሆርቲ ፍሎራ ኤክስፖ በአዲስ አበባ እንደምታዘጋጅ የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር አስታውቋል። የማህበሩ ዋና ዳይሬክተር አቶ ቴድሮስ ወደ ልብ ብስራት ሬዲዮና ቴሌቪዥን እንደተናገሩት ኢትዮጵያ በዓለም አቀፍ ደረጃ ሶስተኛው አበባ አምራች ሀገር ስትሆን ለውጭ ገበያ በማቅረብ ደግሞ አራተኛው ሀገር እንደሆነችም ተናግረዋል። ኢትዮጵያ በተለይም ደግሞ የተቆረጡ አበቦችን በብዛት ለውጭ ገበያ እያቀረበች ትገኛለች ያሉት ዋና ዳይሬክተሩ የተቆረጡ አበቦችን ወደ ውጭ በመላክ ካለም በአንደኛነት ደረጃ ላይ ትቀምጣለችም ብለዋል። አቶ ቴድሮስ አክለውም ሌሎች ሀገራት ጥናት የሌላቸውን ወደ 18 የሚሆኑ አግሮ ኢኮሎጂ ዞን ያላት መሆኗና ለገበያ መዳረሻ ሀገራት ቅርብ መሆኗ የአበባ ምርቷ ተፈላጊነቱ እንዲጨምርም አድርጓል ብለዋል። በተጨማሪም የኢትዮጵያ አየር መንገድ የአበባ ምርቷን ወደ ተለያዩ አለም ሀገራት በማጓጓዝ በኩል ያለውን ሚና ትልቅ መሆኑ፣ አምራች የሰው ኃይል በበቂ ሁኔታ መኖሩ፣ እንዲሁም በቂ የከርሰ ምድርና ገጸ ምድር ውሃ መገኘቱ ለምርቱ ተፈላጊነት አስተዋጽኦ ማድረጋቸውንም ገልጸዋል። አውሮፓ፣ ሰሜን አሜሪካ፣ መካከለኛው ምስራቅ ጨምሮ የሩቅ ምስራቅ ሀገራት ዋና ዋና የኢትዮጵያ ቀን የገበያ መዳረሻ ሀገራት ናቸውም ተብለዋል። እንደ አውሮፓውያን ብቻ አቆጣጠር ከሚያዝያ አንድ እስከ ሶስት ቀን 2025 በአዲስ አበባ በሚሊኒየም አዳራሽ በተካሄደው ዘጠኛው የሆርቲ ፍሎራ ኢትዮጵያ ቀዳሚ አለም አቀፍ የሆርቲካልቸር ንግድ ትርኢት ላይ ኢትዮጵያ ከተለያዩ አለማት የተውጣጡ ሀገራትን ትቀበላለች። በዚህ ዝግጅት የኢንዱስትሪ መሪዎች፣ ባለሀብቶች፣ ገዢዎች፣ ግብአት አቅራቢዎች፣ የሎጂስቲክስ አገልግሎት ሰጪዎች እንዲሁም ባለድርሻ አካላትም ይሳተፋሉ። በኢትዮጵያ አትክልትና ፍራፍሬ አምራች ላኪዎች ማህበር ከኤችፒፒ ኤግዚቢሽን አለም አቀፍ ጋር በመተባበር በተዘጋጀው ሆርቲ ፍሎራ ኤክስፖ ከንግዱ ትርኢት ባለፈ የኢትዮጵያን የአትክልትና ፍራፍሬ ዘርፍ ለማሳየት የኢንቨስትመንት ለመሳብና የንግድ ልማትን ለማጎልበትም የሚያግዝ መድረክ እንደሆነም ተጠቁሟል ስትል ቅድስ ደጀኔ ዘግባለች። የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳ ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትእዛዝ አስተላለፈ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149 ሚሊዮን 939566 ብር የግብር ዕዳ ያለባቸው ግለሰቦች ከሀገር እንዳይወጡ እግድ ማስተላለፉን አስታውቀዋል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ለብስራት ሬዲዮ ና ቴሌቪዥን እንደገለጹት ከሀገር እንዳይወጡ እግድ ትእዛዝ የተላለፈባቸው ስምንት ግብር ከፋዮች መሆናቸውም ገልጸዋል። በታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 አንቀጽ 44 ንኡስ አንቀጽ 1 እስከ 3 በተሰጠው ስልጣን መሰረትም ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራቸው መተላለፉ ተገልጸዋል ከዚህ በፊት በየካቲት ወር መጨረሻ ከሶስት ነጥብ ሁለት ቢሊዮን ብር በላይ የግብር እዳ ያለባቸው ስልሳ ሁለት ግብር ከፋዮች ከሀገር እንዳይወጡ የእግድ ትእዛዝ ማስተላለፉም ይታወሳል። በዚህም ከእነዚህ ውስጥ ሶስቱ የግብር ግዴታቸውን ለመክፈል ተስማምቶና የጊዜ ስምነት በመውሰድ እዳቸውን መክፈል በመጀመራቸው እግዱ እንደተነሳ አቶ ሰውነት ጨምረው ነግረውናል። ግብር ከፋዮች የሚጠበቅባቸውን ግብር በወቅትና በታማኝነት መክፈል እንደሚገባቸውም ጥሪ ቀርበዋል ስትል ኤደን ሽመልስ ዘግባለች። በአዲስ አበባ የኮሪደር ልማት በተከናወንባቸው ጎዳናዎች ላይ ደም ለመሰብሰብ መቸገሩን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታወቀ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለብስራት ሬዲዮና ቴሌቪዥን እንደተናገሩት ከአሁን ቀደም በርካታ ሰዎች በሚንቀሳቀሱባቸው የአዲስ አበባ አካባቢዎች ላይ ድንኳን በመትከል ከደም ለጋሾች ደም ይሰበስብ እንደነበረ ያነሱ ሲሆን አሁን ግን ይህ ለማድረግ መቸገራቸውን ተናግረዋል። በተለይም የኮሪደር ስራ የተሰራባቸው ቦታዎች መጠቀም እንደማይቻል በተለያዩ አካላት ክልከላ እየተደረገብን ነው ያሉም ሲሆን የአንድ ሰው ደም ህይወት ለማትረፍ ያለውን አስተዋጽኦ ከፍተኛ እንደመሆኑ በጎደናዎች ላይ ቦታ ተለይቶ ቢሰጠን ጽዳትና ደረጃውን በጠበቀ መልኩ አገልግሎት መስጠት እንችላለን ሲሉ መሆኑም አስታውቀዋል። የኮሪደር ስራ በአዲስ አበባ ከውበት እስከ ትራፊክ ፍሰት ማሻሻል ከዛም አልፎ ዘርፈ ብዙ ጠቀሜታ ያለው ፕሮጀክት መሆኑንም የሚያምኑት አቶ ሀብታሙ፣ ይህን የኮሪደር ስራ የሚቆጣጠረው አካላት ደግሞ መለገስና መሰብሰብ ሰብአዊ ስራና የሰው ህይወትን የማዳን አገልግሎት መሆኑን ተሳቢ አድርገው በእነዚህ ስፍራዎች ላይ ደም ለመሰብሰብ ምቹ እንዲያደርጉት ጥሪያቸውን አቅርበዋል። የቅዳሜና እሁድ የሰንበት ገበያ በሚደረግባቸው ቦታዎች ድንኳን አድርገው ደም ለመሰብሰብ ጥረት በሚያደርጉ ሰዎች ላይም የተለያዩ የህግ አካልነን የሚሉ ሰዎች ፍቃድ የላችሁም ለቦታው አልከፍላችሁም እየተባሉ መዋከብና በግዳጅ እንደ እንደሚያነሷቸውም አቶ ሀብታሙ ጨምረው ተናግረዋል። ደም በምንም የማይተካ በተለያዩ አደጋዎችና በሽታዎች ያጋጠሟቸው ሰዎች ህይወት የሚታደግ በመሆኑ በየተኛውን ቦታና ስፍራ ለዚህ የደም መሰብሰብ ስራ ቦታዎች እንዲመቻቹና እንዲፈቀዱም ተቋሙ ጠይቀዋል። ደም ለመሰብሰብ የተለያዩ የበጎ ፍቃድ ሰጪ ወጣቶች በማሰባሰብ የጤና ባለሙያዎችን በማደራጀት መሳሪያዎችን በማዘጋጀት ድንኳኖችን ተከራይቶ ለአገልግሎት ምቹ አድርጎ ደም ለመሰብሰብ ሲወጣም የመዋከብና ኪሳራ እያጋጠመው መሆኑንም የኢትዮጵያ ደምና ህብረዋስ ባንክ አገልግሎት አስታውቀዋል ስትል ትግስት ላቀው ዘገባ

የተከበራችሁ ተመልካቾቻችን የአገርስ ጉዳዮቻችን እዚህ ጋር አብቅቷል። አሁን ደግሞ ከባህር ማዶ ወደ አገኘነው ጉዳይ ነው የማሸጋግራችሁ። አሜሪካ ኢራንን ብታጠቃ ከባድ ጥፊ ይጠብቃታል ሲሉ አያቶላ አሊ ካሚኔ ተናገሩ። ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ካስጠነቀቁ በኋላ የኢራን ጠቅላይ መሪ አያቶላ አሊ ካሚኔ የአሜሪካ ዛቻን ተከትሎ ኢራንን ተጋፍጠው የትም አይደርሱም ብለዋል። አሜሪካና ሌሎች በኢራን ሕዝብ ላይ መጥፎ ነገር ካደረጉ ማወቅ አለባቸው ከባድ ጥፊ ይደርስባቸዋል ሲሉ አያቶላ አሊ ካሚኔ በቀጥታ የቴሌቪዥን ንግግራቸው ላይ ገልጸዋል። በየመን ሁቲዎች የሚተኮሱት እያንዳንዱ ጥይት የኢራን ጥቃት ተደርጎ ይወስዳል ሲሉ የዩናይትድ ስቴትሱ ፕሬዚዳንት ማስፈራሪያ ውጥረቱን፣ አባብሶታል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ በበኩላቸው አሜሪካ በየመን ላይ የምታደርሰውን አውዳሚ አየር ጥቃት እንዲሁም የእስራኤል መንግስት በጋዛ ፍልስጤማውያን ላይ የሚያደርሰውን ጥቃት በመቃወም የጸጥታው ምክር ቤት እነዚህን እኩይ ተግባራት በመጋፈጥ የወሰደውን አዝጋሚ እርምጃ ነቅፎ አውግዘዋል። እስማኤል ባግሃይ በሰጡት መግለጫ በንጹሐን ሴቶችና ህጻናት ላይ፣ በሰላማዊ ሰዎች ላይ በደረሰው የጅምላ ግድያ እንዲሁም የየመንን ጠቃሚ መሰረተ ልማቶች ሰዎች በዩናይትድ ስቴትስ የቦምብ ድብደባ ምክንያት መውደሙም ተከትሎ የተሰማቸውን ጥልቅ ሐዘን ገልጿል። የአሜሪካ የአየር ላይ ጥቃት የጦሩ ወንጀሎችና ሌሎች ተመሳሳይ ወንጀሎች ናቸውም በማለት የተባበሩት መንግስታት የጸጥታው ምክር ቤት እንዲሁም ሌሎች ዓለም አቀፍ ተቋማት በእነዚያ ግፍ ላይ ያደረጉትን ዝምታ አሳፋሪና ምክንያታዊ ያልሆነ ነው ሲሉም ተቃውሞታል። የተከበራችሁ ተመልካቾቻችን፣ ከተወዳጁ ብስራት የዩትዩብ ገጽ ወደ እናንተ ሲደርስ የነበረውን የዕለቱን የመረጃ ሰዓታችን ይህ እስካሁን ስትከታተሉት ትቆያችሁትን ይመስል ነበር። ሚሊዮን ሙሴ መረጃዎቹን ያጋራዋችሁ አብሬያችሁ ቆየው። ቀሪ ፕሮግራሞች በዩትዩብ ገጻችን እንድትከታተሉ እየጋበዝኩ እዚህ ጋር ሰናበታለሁ። ሰላም